አብረን እንቀጥላለን። የአብረሽና የሄርሜላ ጭንቅላት በዚህ መክነሳ ጠረግ ጠረግ ጠረግ ጠረግ ጠረግ መደረግ አለበት የአብረሽ በተለይ በጣም ጭንቅላት ቱቦ ስለተዘጋ ማለት ነው ትንሽ ከፈት ከፈት እናደርግለት ደግሞ መልስ እየመለስክልኝ እኔ ነኝ ወፈርክ ከነቤተሰብ ያልኩ ማንን ማንን እየነካህ ነው ማንን እየፈለክ ነው ታውቃላችሁ ከዚህ በፊት ቀጭን ነበርኩኝ ቀጭን ነበርኩ ነው የሚባለው አሁን ትንሽ ወፈርኩኝ ከዛ እንዴት ወፈረ ለምን ወፈረ አላችሁ እኔ ነኝ ያልኩት ሰው አትፈልግ ማለት ነው እና ማለት ነው እንደ ባረራት ብዬ ሳልጨርስ፣ መጀመሪያ በቅኔ ተናግሮ ተናግሮ ተናግሮ ተናግሮ መረጃውን ሁሉ የፈለገውን ነገር ከተናገረ ከጨረሰ በኋላ ምን ቢል ጥሩ ነው? ይሄንን ነገርማ እየጠረግናችሁ ጭንቅላታችሁን እንደዚህ በመክነሳ እያጸዳን እናወራለን ማለት ነው። አዎ እናወራለን። ሄርሜላ የሚገባሽ ከሆነ ለነገሩ አንቺ ዱዝ ስለሆነ እያየሽ ባላዬ እያለፍሽ ስለሆነ እንጂ ቡራና አብርሽ ትክክለኛውን ነገር ነው የተናገሩት። ትዳሩን አሳጥተሻል። አዎ ኦፍኮርስ፣ አዎ ትዳሩን አሳጥተሻል። ይሄ ነገር ደግሞ ማለት ነው፣ በስነ ስርዓት ልቅምቅም አድርጎ ነው የተናገረሽ። ያ አንቺ የሆነ አስማት ስለተደረገብሽ ወይም ደግሞ ማን እንዳደረ ራስሽ ላይ ራስሽ አድርጌ አላቅም ምን እንደሆንሽ አላውቅም ማለት ነው። እና የአብርሽ ጭንቅላት በዚህ መክነሳ በደንብ መቦረሻ አለበት። እውነት ለመናገር መጠረግ ነው ያለበት። እና ታዲያ እኛ ስትወፍር ወፈርን ካላልን፣ ስትከሳ ደግሞ ከሳን ካላልን ምኑ ኦዲየንስ ለንቆይ ምኑ ነው አስተያየት፣ ምን ሰጠው ምን ማለት ፈልገ ነው? እኔ ተላንት ወዳ ከነ ቤተሰብህ ወፍረሃል፣ ከነ ቤተሰብህ አንተ በተለይ ቂቤ ተቀባ እንስራ ሆነሃል ብዬህ ስልህ አሁን ምን አልክ? ስወፍር ወፍረሃል አላችሁኝ። ከዚህ በፊት ደግሞ ቀጭን ነበርኩኝ ከሳ አላችሁኝ። እንዲህ አላችሁ ስለ ሰው መኖር አቁም ያለው ለሰው መልስ መስጠት አቁም ያለው ቪዲዮ የደረሰ አየከው? በጣም ጥሩ አዎ። በዛውም ደግሞ ስለ ሩታ ለውጥ አላወራህም ማለት ነው። ይህንን እንድትመልስልኝ ፈልጋለሁ። እና ደግሞ ማለት ነው ጥርግርግ አድርጎ ሄርሜላን ልክ ልኳን ከነገራት በኋላ መጨረሻ ላይ ፕራንክ ነው አላት። እኛ ቀኔ ይገባን አለት። በደንብ አድርጎ ነው የሚገባን ማለት ነው። ቀኔ ደግሞ ነገ ቀጠሮ ነው ታውቃላችሁ። ሰባተኛ ቀኑ የ ሳምንት ቀርቶታል አይደል ያሉት ነገ የፍርድ ቤት ቀጠሯቸው ነው እኔ በቃ ነገ ቀጠሮ ስለሆነ ሩታን የሆነ ቀልቧን ሳብ ለማድረግ ነው ሄርሜላን የሚያባርረው ብዬ እውነቱን ለመናገር ቪዲዮን ቁጭ ብዬ ነው የጨረስኩት ቁጭ ብዬ ማለት ነው ለዛ ነው የአብርሽን ጭንክላት ማጽዳት የፈለግኩት ስላበሸቀኝ ስላናደደኝ ማለት ነው ሌላ ጊዜ እንደው ምን ልበላችሁ? ቁጭ ብዬ ነው የጨረስኩት። እናንተ ደህና ደህና ድንጋይ የሚሰጠኝ አጣ። በዚህ ክልት ውላ አደርጋችሁ ወይስ በዚህ ልጥረጋችሁ ጭንቅላታችሁን? ምኑን የቱ ነው የሚሻላችሁ? ትቧችሁ ስለተዘጋ ማለት ነው። እና መች ለመች በቃ ቪዲዮን ይዘጉታል። አሁን ጨርሰዋል። አብርሽ ልክ ልኳ ነግሯታል። ከዚህ በኋላ ቪዲዮ ማቋረጥ ነው እያልኩ ስሜታችሁ ይቋረጥ፣ ወሽመጣችሁ ይቋረጥ። መጨረሻ ላይ ፕራንክ ነው ፕራንክ ነው አላላ ፕራንክ ነው የልብ ልቡን ከተናገረ በኋላ ፕራንክ ነው አለ። ሄርሜላ ግን አሁኑኑ፣ እውነት ለራስሽ ክብር ካለሽ፣ እውነት ደግሞ ራስ ወዳድ ካልሆንሽ፣ አሁኑኑ ያለሽን ግንኙነት ከት ብታደርጊ ነው የሚሻልሽ። አብርሽ በአሽሙርም ሆነ በፕራንክ ልክ ልክሽን ነው የነገረሽ። ልክ ልክ፣ አፍንጫሽ እስኪደርስ ድረስ ማለት ነው። አንቺ ግን ድድብ ያልሽ እንደ አዶናይ ድብ በሉ እንዳለው ድድብ ብለሻል ማለት ነው እና በደንብ ገብቶሻል። የልብ ልብህን ከተናገርክ በኋላ ፕራንክ ነው ትላለህ ብለሻል። አዎ፣ አብ ሰልሲው ቤት ገብተሽ ምን ማለት እንደፈለገ እይ። አዎ፣ አንቺ ከመጣሽ በኋላ ነው ከትዳሩ መጀመሪያም ጭቅጭቅ ቢኖርም አንቺ ከመጣሽ በኋላ ግን ከፍተኛ መቆራረጥ መጥቷል። ፍርድ ቤት፣ ፖሊስ ጣቢያ፣ ምናም እየተሄደው በአንቺ ምክንያት ነው ማለት ነው። ስለዚህ ምን አይነት ግን ራስ ወዳድነሽ? ወይኔ ጉዴ ይሄ ቪዲዮ ላይ ራስ ወዳድ እንደሆነች ነው ያየሁት። አስባችታል እሷ ያየናት የዛሬ ሁለት ወር ወይም በቃ በዛቤ ቢባል ሁለት ወር አነሰ ቢባል ወር ነው። ሩታ ደግሞ ከሁለት ዓመት በላይ አብረው የቆየች ልጅ ያረገዘችለት ሚስቱ እንግዲህ የህይወት አጋሩ ናት። ገባችኋ? አሁን እንጂ ትላንትና በሏት። ትላንትና መታ ካንተ መራቅ አልችልም፣ ምን ያህል ደስታ እንደሰተኸኝ እኮ አታውቅም። እኔ እኮ ሌላ ነገር አስቤ አይደለም። እንዴት ነው ያላንተ መኖር ምችለው? እንዴት ነው ያላንተ መተንፈስ ምችለው? ትቦሽ ይዘጋ የምተነፍሽበት ትቦ ይዘጋ ልበልሽ። ታሳዝኛለች ደግሞ ትንሽ እንደው ለእርጉዟ ምንም ሀሳብ የለሽ ማለት እሺ፣ እርጉዟ ምን ያህል ነው የተጎዳችው? ሁለት ምን ያህል ነው የተጎዳችው እርጉዟ ማለት ነው። አንቺ ትናንትና መተሽ በዚህን ያህል ለእሱ በዚህን ያህል ያለሽ አመለካከት እንዲህ ከሆነ እርጉዟ ደግሞ ምን ያህል ነው ምን ያህል ነው የሚሰማት? ቤቷ ገብተሽ ህይወቷ ውስጥ ገብተሽ ደግሞ የአብርሽን ልብስ ነው የለበሽው። እና ነገ የፍርድ ቤት ቀጠሮ ነው። አዲስ ነገር ይዤላችሁ እመጣለሁ። ለዛ ነበረ ዛሬ ይሄንን ቪዲዮ መስራት የፈለገው። መጨረሻ ላይ ግን ፕራንክ ነው ብሎ አቋረጠ ማለት ነው። እልሙ አብርሽ የተናገረው ነገር ሁሉ ትክክል ነው። ምንም አይነት ፕራንክም ገለመኔ የሚባል ነገር የለም። ገባችኋል? አብርሽ ልክ ልኳን የነገራት እቺ መልኳን አሳምሮ የላከብን መንፈስ ሰይጣን፣ ከነቀች ትንቃ ማለት ነው። እሷም ሆነ ማናችሁ። አዎ ከነቀች ትንቃ። በቃ ልክ ልኳን ነግሯት። አልተከበረልን እንዴ? እኔ ቤተሰብ ዛሬ አሞኛል ለመናገር እንደሌላ ጊዜ አይደለው። እንደሌላ ጊዜ በሆን እነዚህን ልጆች እንደው በቃ ምን እንደማደርጋቸው አላውቅም ማለት ነው። እና ጸሎት አድርጉልኝ። ለምትረግሙኝም ደግሞ ይኸው እርግማናችሁ ቦታው እየደረሰ ነው። እያመመኝ ነው። እንግዲህ ይኸው እያያችሁኝ ነው። አይኔ ውላ ተያይዘዋል። ጸሎት አድርጉልኝ። የምትጣሉኝ ቶሎ እንዲወስደኝ ጸሎት አድርጉ እሺ። የምትወዱኝ ደግሞ ለልጄ እንድድን ጸሎት አድርጉ። ሁለታችሁም ፍሪ ሳይዝ ሰዎች፣ የምጠሉኝ ቶሎ ልጄን አትታሳዝለኝ እንጂ ቶሎ የሰለዩ በቃ ህይወት በቃ እና እና ብለሽም ጨጓራዬን፣ ደሜን ከፍ ዝቅ እያደረጉት ነው እና ለማንኛውም ጸሎት አድርጉልኝ። ትንሽ ጥሩ ሁኔታ ላይ አይደለሁም። ያለው ትነትን ለመናገር ማለት ነው። እውነት ዛሬ ራሱ ቀን እመጣለው ብዬ ነበረ፣ ግን አልቻልኩኝም። አሞኛል ትንሽ እና ጸሎት አድርጉልኝ። ሰው ሀገር ምንም አሉን ለራሴ እንኳን ቢሄድም ችግር የለብኝም። እስከ ወዳኛው ቢሄድም ምንም ችግር የለብኝም። ግን ልጄ ደግሞ ያለናት በቃ ያለናት እንድትሆን አልፈልግም በፍጹም በፍጹም። ታውቃላችሁ፣ ወጣት ማለት ልጆች እናት እያለ እራሱ ከባድ ሁኔታ ላይ ነው። በአሁኑ ሰዓት ልጅ ማሳደግ እና እኔ ደግሞ ያለ እናት እንድትቀር አልፈልግም ልጄ። ለልጄ ስትሉ ጸሎት አድርጉልኝ። የምትጠሉኝም ደግሞ ያው ጸሎት አደርጉልኝ። እውነት ለመናገር እኔ ልቤ ነጹ ነው። ያየሁትን ነገር ከመናገር ወደ ኋላ አልንም። እውነት ነው የምላችሁ፣ ሌላ ክፋት የለብኝም። ግን ያየሁትን እንደ ሌሎች አላስመስልም። እንደ ሌሎች አሁን የእነ ሩታ ቤት የቀረበው ቀይ ወጥ ነው። ቅቅል፣ ዝግን እያሉ ቪዲዮ ይሰራሉ። የምን ዝግን፣ የምን ቅቅል? አላየንም። ያላየነውን ለምን አወራለሁኝ? እንዴ ቤተሰቧ ጋር ቅቅሉን ምናምን ምናምን ዝግኑን ምናምን ኖ አላዋራም። እንደዛ እና ደግሞ በእና ብርሽ ቤተሰብም ላይ ያለውን እኔ ለውጣቸውን እንጂ የተናንገርኩት እኔ ቅሬታ ኖሮኝ አይደለም ወይም ቀንች አይደለም ማለት ጋሽዬን በጣም ነው የምወደው። እና በአጠቃላይ ለትልቅ ሰው ክብር ይኖርሽ። እስካሁን እየሰደባችሁ ነው፣ እዛ ክብዛ ቪዲዮ ላይ ማለት ነው። አይ ዶንት ኬር እኔ ለትልቅ ሰው ከናንተ በላይ ክብር አለኝ። ለጋሽዬ ደግሞ በጣም በጣም ነው የምወደው። በጣም ትሁት ሰው ነው ጋሽዬ ማለት ነው ግን ላይክ ሩታን ቤተሰብ ና የአብሽን ቤተሰብ ለማነጻጸር እንጂ ለክፋት አይደለም። ላይክ ሚዛናዊ እንዲሆኑ የሰሩትን ነገር አግባብ ላይ እንዲያውሉት በሁለቱም፣ ሁለቱም እሱ ቤተሰብ እየረዳ ከሆነ እሷ ቤተሰብ እንድትረዳ፣ ሁለቱም ለቤተሰብ ኢንቨስት ማድረግ እንዳለባቸው እንጂ ለክፋት አይደለም። እውነት ለመናገር እኔ የአብሽ ቤተሰብ ቤተሰብ ነው። እውነት ለመናገር አይታችናል፣ በቪዲዮም ላይ ማለት ነው እንገናኛለን እና በተረፈ ሄርሜላ ንቂ፣ ከሰው ሕይወት ውልቅ ብለሽ ውጪ፣ ጫማሽን ሳታስሪ በባዶ እግርሽ አምልጪ። ብዙ ነገር በዚህ ቪዲዮ ብዙ ነገር አብርሽ አስተላልፎልሻል። መጨረሻ ፕራንክ አለሽ እንጂ አስበሽዋል ሀያ ምናምን ደቂቃ ሀያ አምስት ደቂቃ ነው። ልክ ልክሽን እየነገርሽ ነበረ ማለት ነው። እና ንቂ ነው የምለው እና አብርሽ ሰወፍር ወፈራላችሁ አላችሁ ስከሳ ከሳላችሁ ለሰው መኖር እንትናል ምላልከው እና እንበል እንደ ቪዲዮ ላይ ገብተህ ማንም ነገር ካልክ እኛ አንተ ላይ መፈትፈት ግድ ነው ማለት ነው። እንዲህ በቡዳ በላነህ እንዴ? አንድ ቀን መልስ ሰጥቶን አያውቅም ስንል ደግሞ ዛሬ ወጥተህ መልስ መስጠት ጀመርክ። እግዚኦ፣ እግዚኦ፣ እግዚኦ።